ሰላም የተወደዳችሁ ቤተሰቦች እንግዲህ፣ በዛሬ ትምህርታችን ያ በዩቲዩብ እና በቲክቶክ እንዲሁም በፌስቡክ ለምትከታተሉ ቤተሰቦች እና በውስጥ መስመርም ለምትማሩ ተማሪዎች የአማርኛ ፊደላቶችን እንዴት በእጅ ጽሑፍ እንዴት እንደምንቀርጻቸው እየጻፍኩ አሳያችኋለሁ ማለት ነው። እንግዲህ ባለፈው ከ11 ፊደላቶችን ጽፈን አይተነዋል። እነዚህ 11 ፊደላቶችም ሀለ ሀለ መሰረሰሸቀ በተ እስከሚለው ነበር ማለት ነው። ስለዚህ ዛሬ ደግሞ ከቸ ቀጥለን እንጽፋለን ማለት ነው ኦኬ። እናንተም የእጅ ጽፌን በደንብ መልመድ አለባችሁ ማለት ነው። እና ቸ ስንል እንደዚህ ብናረግ፣ እንደዚህ ብናረግ፣ ከዛ ደግሞ እንደዚህ ስናደርግ ቸ ምትባለ ፊደል ጻፍን ማለት ነው። ከዛ ቹ ለማለት ደግሞ ያው እንደዚህ ማድረግ፣ እንደዚህ እንደዚህ፣ ከዛ ደግሞ እዚህ ላይ እንደዚህ ቹ። ቺ ለማለት እንደዚህ ቋሚ፣ ከዛ አግዳሚ፣ ከዛ አግዳሚ፣ አግዳሚ ቺ ሆነች ማለት ነው። ቻን ለመጻፍ ቋሚ፣ አግዳሚ፣ አግዳሚ ከዛ ደግሞ ይቺን ከታች እንደዚህ ስላሽ ታደርጋላችሁ ማለት ነው። ቻ ቼን ለመጻፍ ቋሚ ቀለበት አግዳሚ አግዳሚ ታረጋላችሁ። ቺን ለመጻፍ ቋሚ እንደዚህ እንደዚ ዚግዛግ ነገር ከዛ አግዳሚ አግዳሚ ቺ። ቾን ለመጻፍ እንደዚህ ታረጋላችሁ ከዛ አግዳሚ ከዚህም አግዳሚ ትጨምራላችሁ ማለት ነው። ስለዚህ ቸ ቹ ቺ ቻ ቼ ቺ ቾ የሚባለውን ጻፍን ማለት ነው። ከቸ ቀጥሎ ሀ የሚባለው ፊደል እናያለን ማለት ነው። ተቸ ሀ አይደለ። ስለዚህ ሀ የሚባለው ብዙሃን ውሃ፣ ብዙዎቻችሁ የሚያስቸግረው ማለት ነው። እና እሱን በደንብ እንጽፈዋለን። ያው ሀን ትጽፉ እንደዚህ ትጽፋላችሁ። ከዛ ይችን እንዲህ አድርጋችሁ አሁንም እንደዚህ ትጽፋላችሁ። ከዛ ግን ይችን መሀሏ ላይ እንደዚህ ታደርጋላችሁ። ሀ ሆነችላችሁ ማለት ነው። እሺ ሀ ጻፋችሁ ከዛ ሁ ለመጻፍ ራሱ ነው የምትደግሙት እንዲህ ታደርጋላችሁ ከዛ እንደዚህ ታደርጋላችሁ ከዛ እችን ትጽፋላችሁ ሀ ሆነቻ ከዛ ቀጥ ያዚች ላይ ትጨምራላችሁ ማለት ነው ሁ ሂ ለማለት አሁንም እቺ እንደዚህ ታደርጋላችሁ? ከዛ እንድትጨርጋችሁ እንደዚህ ታደርጋላችሁ እቺ እንዴት ታደርጋላችሁ የሚቀራችሁ ምንድነው እቺ መጨመር ማለት ነው ሂ ሆነች ማለት ነው ከዛ ሀን ለመጻፍ እንዲ እንደዚህ ታደርጋላችሁ? ከዛ ይችን ታረጋላችሁ ከዛ ይችን እንደዚህ ማምጣት ነው። ከዛ ይችን እንደዚህ ሀ ሆነች አራተኛዋ ማለት ነው። ሄ ለመጻፍ ያው እንደዚህ ቋሚ ታረጋላችሁ፣ ይችን ወደዚህ ደዚህ እንዲታረጉና ይችን ቀለበት ማረግ ከዛ ይችን እንደተለመደች መጨመር ነው። ሄ ለመጻፍ ያው እንዲታረጋላችሁ ይችን እንዲያርጋችሁ እንዲታረጋል ኦ እንዲታረጋላችሁ ከዛ ይችን እንደዚህ ነው የምታረጓት አሁን ሌሎች ቀጥ ያደረገና እች ግን ጠመም ያለች ነች፣ ህ ሆነች ማለት ነው። ሆን ለመጻፍ እንደዚህ ታደረጋላችሁ፣ እንደዚህ ታደረጋላችሁ፣ እንደዚህ ታደረጋላችሁ። ከዛ እች ላይ እንደዚህ ትጨምራላችሁ። ከዛ እንደዚች እንደዚህ ሆ ሆነች ማለት ነው። ስለዚህ የሃ ቤቶች ይህን ይመስላሉ። በዚህ መንገድ መጻፍ ትችላላችሁ ማለት ነው። ከሃ ቀጥሎ ነ ነው። ነ ደግሞ ቀላል ነው በጣም ምክንያቱም ያው እንግዲህ እንደምትመለከቱት። ነን ለመጻፍ እንዲያደርጋለሁ እንዲቻረጂ እንደዚህ ነው። ከዛ ኑ ለመጻፍ እንዲቻደርጋለሁ ኑ ኑ ሆነ ማለት ነው። ኒ ለመጻፍ ያው እንዲያደርጋለሁ ኒ ሆነል ማለት ነው። ናን ለመጻፍ እንደዚህ አደርጋለሁ ማለት ነው ና ኔ ለመጻፍ ያው ከዛ እንን ለመጻፍ ደግሞ ያው እንዴት ታደርጋላችሁ? እንዴ ንን ታደርጓታላችሁ ለመጻፍ ታረጉና ከዛ እቺ እንዴት ታደርጋላችሁ? ማለት አብዛኞቹ ይመሳሰላሉ። አሁን ከላይኛው ጋር እቺ ቅጥያዋ መኖሯ እና አራተኛዋ ናች እንጂ ተመሳሳይ ናቸው ማለት ይቻላል ማለት ነው። በዚህ መንገድ ነን እንጽፋለን። እኚህ የምትባለው ተመሳሳይ ናት። ያው ስጽፈው ተመልከቱ ያው የጻፋችሁ መለማመድ ትችላላችሁ። ያው ኘን ስንጽፍ ኘ ለማለት እንድቻረግና ከዛ ላይ እንድቻረግባታለሁ ማለት ነው። እንድቻረገው ኘ ከዛ እችን እንዲያረግና አሁንም እንደዚህ ከላይ እንደዚህ እሺ፣ ለሁሉም አለ ኙ ኝ ለማድረግ ደግሞ ያው እንዲ ታረጋላች ኝ ኛ ለማድረግ ደግሞ ኛ ስታረጉ እቺን ትመስላለች ታለች ማለት ነው። ኛ ኝ ለመጻፍ ደግሞ አዎ ኝ አረጋችሁት ማለት ነው። ኝ ለመጻፍ ታረጋላችሁ አዎ እቺን አርጋችሁ ከዛ እንደዚህ ማለት ኝ ኝ ለማድረግ ደግሞ አዎ እኛው ለማድረግ እችን ትመስላለች ማለት ነው። ስለዚህ የእኛ ቤቶች እንደ አጠቃላይ ሶስቶች፣ የተወሰነ ነገር ይመሳሰላሉ ማለት ይቻላል። ስለዚህ እሱን በደንብ እንድታስተውሉ ነው ፈልገው ከዛ ባለፈ ከዛ ባለፈ ከእኛ ቀጥሎ ቸሃነኘ አነች የምትቀጥለው አን ለመጻፍ በጣም ቀላል ነው። ያው ልቻርጋችሁ አ ኡ ከዛ ደግሞ ኢ ለመጻፍ ኢ አ ኤ እ ኦ ታረጋላችሁ ማለት ነው። በጣም ቀላል ነቻ። አዎ ኦ ከዛ ከ አከ ነው ምንለው ከ ከን ስንጽፍ ደግሞ ተመሳይ ነው ብቻ የእግራቸው ልዩነት ከለመለጽ ከላይ ነው። ከ ኩ ኪ ካ እችግሩ አጭር ናት። ኬ ኪ ኮ ታደርጋላችሁ ማለት ነው። ኮ የሚገርማችሁ ቀጣዩ ፊደል እራሱ ኸ ተመሳሳይ ነው፣ ከላይ ሰረዝ ብቻ ነው የምንጨምረው። ኸ ለመጻፍ ከን ልጻፍ መጭምረን ከ ኩ ኪ ካ ኬ ክ ኮ ካረኩ በኋላ ከላይ ኸ ለማለት ይችን መጨመር ብቻ ነው። ኸ ኹ ኺ ኻ ኼ ኽ ኾ ሆነልኝ። ማለት ከኸ ወደ ከከ ወደ ኸ ቀየርኩት ማለት ነው። ስለዚህ በቀላሉ እንደዚህ መቀየር ትችላላችሁ። አብዛኞቹ የአማርኛ ፊደሎች ላስተዋላቸው ሰዎች ላስተዋለ ሰው ከባድ ይመስላሉ እንጂ በጣም ቀላል ናቸው። አብዛኞቹ ተመሳሳይነት ትንሽ ልዩነት በመፍጠር ብቻ ነው የተዘጋጁት ማለት ነው ኦኬ ከዛ ከ ካልኩ በኋላ አከፈ ወ ነው፣ አደለ? ወን ለመጻፍ ደግሞ ወ ታደርጋላችሁ፣ እንደዚች ወ ወ፣ ያለ ቦታው አረኳት። ወ ይቺ እዚች ጋ እንደዚህ ነው፣ ከታች ነው የምትሆነው። እሺ ስንል ደግሞ ወ ከዛ ዋ ስ ው ስንል ይሄኛው ነው ከጎን እን ይችኛ ከታች ነው የምትሆነችላ አስተውሉ። ይችናት ከጎኑ ላይ የምትወጣው ከዛ ወ ስንል የመጨረሻው ወ አልነን ማለት ነው። ስለዚህ

ኦ እናደርጋለን ማለት ነው። ስለዚህ እነዚች አደች ከአቀጥሎ ወአዘ ነቻ ዘን ለመጻፍ ያው ዘ ለማለት በጣም ቀላል ያው ዘ፣ ዙ፣ ዚ፣ ዛ፣ ዜ እንችላለን ማለት ነው። ከዛ ከዘጅ ቀጥሎ ዠ የሚባለው ራሱ ተመሰ እንዳልኳቸው ተመሰ አብዛኞቹ ተቀራራቢ ናቸው ብያለው። ዠን ስንጽፍ ራሱን ያው ዠ እንላለን። ከዛ ዡ እንላለን። ዢ እንላለን። ዣ እንላለን። ዤ እንላለን ከዚያ ደግሞ እናደርገዋለን ማለት ነው። ስለዚህ ዘና ከላይ ያለው ከዚህ የ በበ የሚመስለው ነገር ነው እንጂ የሚለያቸው አብዛኞቹ ተመሳሳይ ናቸው ማለት እንችላለን ማለት ነው። ስለዚህ እናንተም በስክርቢቶ እንደዚህ እየጻፋችሁ መለማመድ አለባችሁ። አንዳንዴ ፊደሎቹ ቀላል ናቸው፣ ግን እየጻፍን ካላየ ነው ካልሞከር ነው ደግሞ ምንም ቀላል ቢሆን በአጭሩ እንደምናስበው ስኬታማ ላንሆን እንችላለን ማለት ነው። ስለዚህ አሁን አንዴ ልቁጠርላችሁና ለቀጣይ እንዘጋጃለን ማለት ነው። ያው ዛሬ እስከ ስንት ነው? ባለፈው 11 ነበር የቆም ነው። ዛሬ 12 13 14 15 16 17 18 19 20 21 22 22 ፊደላቶች ላይ ተናል ማለት ነው እ እንቆጥራቸዋለን ወደ ታች ነው ዛሬ እንቆጥርላችሁ። ቸ ሀ ነ ኘ አ ከ ኸ ወ አ ዘ ዠ መልካም። ከዛ ደግሞ ቹ

ኦ ኮ ሆ ዎ ዞ ጆ። ሚገርማችሁ ይችን አሁን እዩዋት። ይቺ አታስፈልግም። ይችን ይችን ቁረጧት። እንደዚህ ማለት ነው። ዝዝ ነው ያልኩታ። ያው ይችቱ አታስፈል አታስፈልግም። እንደዚህ ናቸው። ጣቴ ይታያላ። እንደዚህ ናቸው። እኛ አጭራት ይች ዝምብላ ነች ማለት ነው። በቃ ስለዚህ የዛሬ የነበረን ቆይታ ይሄን ይመስላል። ከ22 ና ያቆምን እንዳትረሱ። በቀጥ ደግሞ ከ22 ቀጥሎ እስከ መጨረሻው ያለውን እናይና የአማርኛ ፊደሎችን በእጅ መጻፍ ለመዳችሁ ማለት ያ ነው ማለት ነው። ስለዚህ ለዛሬ እስካሁን ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላሞቹ በያላችሁበት ይብዛልኝ። ሰላም ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።